ሰላም አይኖር። በቃ እሱ ሰውዬ ተይዞ ቅጣቱን ማግኘት ያለበት ትልቅ ወንጀለኛ ነው፣ ከመስፍን በምንም እንደማይተናነስ። ሌላው ደግሞ እንግዲህ አሁን ዛሬ የተያዘው እንግዲህ የመስፍን ቀኝ እጅ ሁልጊዜም እንደዚህ የሚባለው እንትን ብዙም እንትን አይለኝም፣ ግን አሁን ዋናው እንትኑ ይሄ አሸናፊ የተባለው ሰው ነው። አሸናፊ የተባለው ሰው ተይዞ ልክ መስፍን አንድ ጊዜ ሞተዋል። እሱ ቢሞት ራሱ ከውስጡ ውስጥ አንዳንድ ሰዎች አሉ፣ በሱ ዙሪያ የሚሰሩ ሰዎች ሰው እነሱ መያዝ ተይዘው እያንዳንዳቸው ቅጣት ማግኘት አለባቸው። እንዳልኳቸው አሸናፊ ዋናው መያዝ አለበት። አሁን ዛሬ ደግሞ እንግዲህ አንዲት እህታችን እንግዲህ አግተው መቼም የእነሱ ስራ ታውቃላችሁ። የእነ መስፍን የእነ አሸናፊ ስራ ሰው ማገት፣ ሰው መድፈር፣ ይሄ ነው የተሰጧቸው እንትን። ሌላ ነገር ምንም ነገር አያውቅም። በሴት ልጅ ህይወት እየተጫወቱ ነው ያሉት። እና ዛሬም እንግዲህ አንድ ህታችን እንግዲህ ልውል እግዚአብሔር አምላክ ለእንደዚህ አይነት ጭንቀት ውስጥ ሲገቡ አንዳንዴ ልውልና ዘላለም የሚደርሱላችሁ ሰዎች እጅግ በጣም እድለኛ ናችሁ፣ በመጀመሪያ ማለት ነው። እድለኛ ናችሁ። ከምን አይነት ጉድ እንደሚያወጣችሁ እያያችሁ ነው እንግዲህ ከነ መሀሌት ከነ ናቴ ከሌሎችም። በነ መሀሌት ምክንያት ስንት ሰው መሀሌት ናት እየተባለ በየክላሱ ሲሄዱ ሌላ ሴት እያገኙ ስንት ሰው አትርፈዋል። አሁን ይቺ ሴት እንግዲህ አሁን ፈርታ ሊሆን ይችላል ፍቅረኛዬ ነው ምናምን የምትለው አስፈራርተዋት ምናምን ሊሆን ይችላል። ግን እሷ ተገዳ እንደሆነች እንግዲህ ከፊት መታ የጠቆመቻቸው ዋናዋ እህታችን እንግዲህ እግዚአብሔር ይስጣት። በእነሱ ምክንያት እንደዚህ ታግታ እንዳለች ነው የተናገረችው። ያው የመስፍን ስራ ብዙም ጊዜ ሰውን ማሰቃየት፣ ሰው መድፈር፣ ሰውን እንደዚህ ማለት ይሄ እኛ ያወቅነው ነው። ብዙ ተመልካቾች እንግዲህ ስለ መስፍን ስለ አሸናፊ ስታወሩ ከዚህ ውጭ ሌላ ነገር አያውቁም። በተለይ በሴት ልጅ ሲጫወቱ በሴት ልጅ በማንነቷ አንተ ሲሉ የሚቆዩ ሰዎች እኔ በሕይወቴ እስካሁን ድረስ ስንት ሰው ያለው እንደነዚህ አይነት የጨካኝ አረመኔነት ሰው አላየውም፣ በፍጹም ማለት ነው። ምንም ሰብአውነት የሚባል ነገር እንኳን የማይሰማቸው የራሳቸው ደህንነታቸው ብቻ ነው የሚያስቡት ሰው ሲደርስባቸው የሰውን፣ ሰውን ለመጉዳት ሰውን እንትን ለማለት በቤተሰብ በምን እውነቱ ሲወጣባቸው አይወዱም። እንግዲህ ከእንደዚህ አይነት ሰው ጋር ነው ምን ኖረው። የእውነት እኔ በጣም አንዳንድ ጊዜ ኢትዮጵያ ውስጥ ነው ወይስ ምንድን ነው ትላላችሁ? በቃ በጣም ግራ የሚያጋቡ ነገር ነው የምታዩት ነገር። ምን አይነት እንትን እንደመጣብን አላውቅም። እግዚአብሔር የስራችሁ ይስጣችሁ። በተለይ በሴት ልጅ የሚጫወቱ ለሁለት በዛውም በሁለት እየተፈራረቁ እኔ እንዴት አይነት ልቦና እንዳለው ሰው አላቅም። እግዚአብሔር ልብ ይስጣችሁ ነው ምላችሁ። ሌላ ምንም ነገር አልላችሁም። ይቺ እህታችንም ለልኡል መታ ስለነገረችው እህታችንን ቢያንስ ከንትኖ አውጥተዋታል። እግዚአብሔር ይመስገን። አሁን ይሄ ሰውዬ ካልተያዘ እስከ መጨረሻው ድረስ እነ ልዑል ድካም ብቻ ነው የሚሆንባቸው። አሁን ዋና ስራቸው አድርገው መስራት ያለባቸው እንደው ሌላውን እንትን ትተው ይሄ አሸናፊ የተባለውን መስፍን ታስታውሳላችሁ እንግዲህ። በጣም እንደ መስፍን ያደከመ ሰው የለም። አንዴ ገጠር ነው ሲሉ፣ አንዴ እንትን ነው ሲሉ፣ በምንም በመጨረሻው በአእምርም እንግዲህ ተይዞ አይታችኋል። አሁን ይሄ ሰውዬ ተጠባብቀው በቃ በየእንትኑ እንትን ብለው ቢይዙት አሸናፊ የተባለው ሰውዬ ከመስፍን በምንም አይተናነስም። ይህን ሰውዬ ይዘው መታሰር ካለበትም ቅጣቱ ማግኘት አለበት። እንደዚህ በሰው ህይወት ማበላሸት ማናቸውም ቢሆኑ ስልጣንም እንትን የላቸውም። በቃ እሱ ገንዘብ ስላለው እሱ ቅና ስላለው ታዋቂ ወይም በቃ ኤኒቲንግ ምንም ነገር ይኑረው በሰው ህይወት ላይ መጫወታቸው እኔ ትንሽ በጣም እኔ እንጃ፣ በተለይ ሴቶች ጉዳይ ላይ አሳሳቢ ነገር ነው። ምክንያቱም ሴት ነኝ፣ ነግ ጧት በእኔም ቢደርስስ ብላችሁ ታስባላችሁ። አንድ ሰው እየተጠቃ እያያችሁ፣ በየጊዜው የሰው መጫወቻ እየሆኑ እያያችሁ፣ መቼም ህሌና ያለው ሰው ዝም ብሎ አይመለከትም። እና ይሄ ሰውዬ ፍትህ ማግኘት መቀጣት አለበት። እስከ መቼ ድረስ ነው ተደባብቆ የሚኖረው? አሁን ይቺ ልጅ ባይደርሱላት እነ ዘላለም ማን ነው ልውል ምን አይነት እንትን እያሳለፈች እንዳለ እንግዲህ ፈጣሪ ነው የሚያውቀው? አንደኛ እንደዚህ ነገር የሚሰሩ ሰዎች በጭራሽ ልቦና የሚባል ነገር የላቸውም። የሰው ልጅ ከሰው የተፈጠሩ አይመስለኝም። ገንዘብ ገንዘብ የሚያሳድዱ ሰዎች ያው እውነትን ስለሚይዝ እንግዲህ ዘላለም እንደዚህ ዘላለም ልኡል እንግዲህ በሚሄዱበት ሁሉ እንደምታያቸው ናቸው። ብቻ እግዚአብሔር ይጠብቃችሁ። ልኡልም ትንሽ አሞኝ ነበር ብሏል። እንግዲህ ልኡልንም እግዚአብሔር ይማረህ፣ ጨርሶ ይማረህ። እናንተን ምንም ነገር አይንካችሁ ነው የምለው። ክፉ ነገር ያርቅላችሁ ወንድሞቼ። ያው አይደለም አራት አምስት ቀን ስጠፉ ምን ሆነው ነው ምናምን እያሉ ብዙ ሰው እየተጨናነቀ ነበር። ግን ያሁን እሱ ትንሽ አሞኝ ነበር ብሎ ተናግሯል። እንግዲህ እግዚአብሔር ይማርህ ነው የምለው። ሌላው ደግሞ እህታችን እንግዲህ ካለችበት ከዛ ጭንቀት ስላወጣት እግዚአብሔር እውነት አንዳንድ ጊዜ በሰው ምክንያት ሰው እግዚአብሔር ሰው ይልክላል እና እህታችን ራሱ እግዚአብሔር ይወዳታል እንጂ ይቺ ልጅ ሂዳ ባትነግራቸው ለልውል እንግዲህ ከዚህ ጉድ ይሄ ሁሉ የመስፍን እና የአሸናፊ መስፍን ቢሞት ራሱ ስራው እንግዲህ በሚሄድበት ሁሉ የመስፍን የመስፍን ነው የሚባለው። አይደለም መጥፎ ነገር የሰራ ሰው በሚሄድበት ሁሉ መጥፎው ነገር ነው የሚስታወስለት። ጥሩ ነገር ቢሰራ ጥሩ ነገር ነው። ሰው ሰውየው ራሱ የዘራው ነገር ነው። በመጀመሪያ እሱ ጥሩ ቢሆን ይህ ሁሉ ስቃይም ባይደርስበት ሞትም ባይንትም ባይልበት ኑሮ ማለት ነው። በራሱ ቅሌት በራሱ እንትን ነው። እንግዲህ አሁን ዋናው እና ዋናው አሸናፊ የተባለው ሰውዬ በጣም አደገኛ ሰው ነው። ዝም ብሎ እነሱ ደግሞ ስለተውት ምናምን ይመስለዋል። አሁን እሱ እነሱን ስለማይከታተሉት እሱ ደግሞ ትተውኛል ብሎ እንግዲህ የፈለገውን እየተንቀሳቀሰ ነው ሰውየው በሰላም ማለት ነው። ጓደኛው እኮ ነው። ምንም ነገር አልመሰለውም። አይ አንድ ጊዜ አትቀደሙ ብቻ እንጂ እሱ ሞት አልሞተ። እሱ የራሱ ህይወት እየኖረ ነው ሰውየው። ብቻ እነዘላለም እናለው እግዚአብሔር ይጠብቃችሁ ነው ምለው። እሱ የራሱ ጉዳይ ነው። መያዙ አይቀርም ታያላችሁ። ይህ አሸናፊ የሚባለው ሰውዬ መያዙ አይቀርም ቤትም ቤትም ቢል። አንዳንድ ጊዜ እውነት እውነት ናት። አይደለም ዝም ብለው ሰዎች ለጊዜው ይመስላቸዋል፣ እውነት ተደብቃ የምትቀር ይመስላቸዋል። ገንዘባቸው፣ ጊዜያቸው፣ ምናቸው የሚፈጁ ግን የመዋ ላይ ኋላ ምን ነው ባላደረግኩት ብለው የሚጸጸጡበት ስራ ነው እየሰሩ ያሉት። አሁን እነዚህ ሰዎች በተለይ በሴት ልጅ እንደዚህን ያክል መስፍንም ድሮ እንደዚህ ነበር እንግዲህ የሚሰራው ስራ አሁንም እዚህ ከሚቀሩት ልክ ከሱ ያዩትን ነው የሚሰሩ። ሆነም ቀረም ለልጅቷ ስለደረሱላት ደስ ብሎኛል። ግን እነ ራሳችሁን ጠብቁ። ልኡልም ሆነ ዘላለም ይህ ሰውዬ እስከሚያዝ ድረስ ትንሽ የራ እንትን የሚነገር ነው። ትንሽ ያሳስባል ጉዳዩ። ሰውዬው በጣም አደገኛ ሰው ነው። ተከታትለው እንደምንም አንድ ሳምንትን ፈጅ አንድ ወርም ፈጅ፣ እሱን በቃ እሱን ብቻ ቢያሳድዱት ይሄ ሰውዬ ይያዝ ነበር። አሁን ዝም ብለው የእነሱም እንትን ስላሉት ይመስለኛል። አሁን ይሄ ሁሉ እንትን የሚያመጣው ቀስ በቀስ ምንድነው፣ እንቁላል በእግሩ ሄዳር እንደሚባለው ሰውዬው አሁን ምንም ሰው አይዘኝም፣ ምንም ሰው አይከታተለኝም፣ ማንም አይፈልገኝም ብሎ እንደፈለገ እየፈነጨ ነው። የተያዘ ቀን እኔ ነው ያደርገኝ። እውነት እኔ ነው ያደርገኝ። እንደዚህ ዛብሮ ዛብሮ መጨረሻው ምን እንደሚሆን ማየት ነው የምፈልግ የመስፍንን መጨረሻው መጨረሻው መጨረሻው ስንል ሞት ነው ያሳየን። እና አሁን የዚህ ሰውዬ ግን እንዲሞት አልፈልግም። ማንም ሰው እኔ እንዲሞት ሰው አልፈልግም። ግን ቅጣት መቀጣት አለበት። የሰው ሕይወት እያበላሹ ነው ያሉት። እነሱ እንደፈለጉ እንደንትን እያሉ የሰውን ህይወት እያበላችሁ ነው ያሉት፣ እና መቀጣት ባለበት መልኩ ይቀጣል። ሞት ለማንም ሰው አልመኝም ማለት ነው። እንግዲህ ልኡልንም እግዚአብሔር ይማረው እያላችሁ እንግዲህ በኮሜንት ስር ሁላችሁም እነሱ ሲጠፉ እኮ አንዳንዴ ምን ሆነው ነው ወይ የሆነ ምናምን አዲስ ነገር ሊያመጡ ነው እንላለን። ግን ያው አንዳንዴ እኛ እንዳሰብነው ሳይሆን እነሱ ደግሞ እሱ ደግሞ አሞኝ ነበረ ብለዋል። እንግዲህ ለማንኛውም ስለመጣ ደስ ብሎኛል። እንግዲህ የዚህ ሰውዬም ጉዳይ እስከ መጨረሻው ድረስ ተጋፍጠው ይዘው ለህግ አቅርበውት ማየት መቼም እንደኔ የምትጓጉ ብዙዎች አላችሁ እና ሁላችሁም አሸናፊ አሸናፊ ትላላችሁ። የሚያዝበትን ቀን በቅርብ ያደርገው ነው የሆነት ቅርብ ያደርገው ቅርብ ቅርብ ቅርብ ያደርገው ነው የምለው። ለማንኛውም የሚወዳችሁ የማከብራችሁ የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱን። ስትገቡ ሁላችሁም ቪዲዮውን ላይክ እያደረጋችሁ ጀምሩ። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያ ሰላም፣ ፍቅር ተመኘው። እንወዳችኋለን ቪዲዮ ላይክ እያደረጋችሁ ሁላችሁም ደግሞ እግዚአብሔር ይማርክ እያላችሁ በኮሜንት ስር ጻፉለት ማለት ነው። ሰላማችሁ ይብዛ ባላችሁበት አይባል።